በእርግጥ እጅግ ቀዥቃዥ አለችው። ነገር ጥሩ ይመስላል። ሚስጥሬን ካወጣችሁ ያለምንም ርኅራሄ ህይወቷን ነው መቀማት። ግን ያለአንተ አንድ ሰከንድም መኖር አልችልም። እባክሽን አምራ፣ በእኛ ኃጢአት የተነሳ ይህንን ሚስኪን ልጅ አትቅጩ። እሱን ነገር ለኔ ስጭ። ግድ የለሽም አምራ። አልችልም፣ ነው አልችልም። አምራን፣ እባክሽ እንዳታደርጊው እያልኩሽ እኮ ነው። እባክሽን፣ ለምንሽ አምራን። እያለቀስክ ነው ለእኔ ነው ለልጅ ነው እያለቀስክ ያለው? ለሁለታችሁ፣ አምራን፣ ለአንቺም ጭምር ነው። እንድፈወችብኝ አልፈልግም። እፈልግሻለሁ አምራን። ግን እኮ ጠልተኸኛል ይቅርታዬንም አልተቀበልከኝም። ስለዚህ እኔ እዚህ ምድር ላይ ለአንተ ምንም አላስፈልግም። አምራን ተይኝ፣ ስለዚህ

አምራን በስተመጨረሻም ራሷን ለማጥፋት ወስናለች። ምክንያቱም ናሆምን እሱ ጋር መኖር እፈልጋለሁ የልጅ አባትን ማጣት አልፈልግም በማለት በተደጋጋሚ ነገሮችን በመመኮር ወደዚያ ቤት ወደነ ለይኩን ቤት ለመግባት ሞክራ ነበር፣ ግን ደግሞ አልተሳካላትም። በመጨረሻ ግን ራሷን ለማጥፋት ወስናለች። እንዴት አድርጌ ነው ልጅን ያላባት ማሳደግ የሚችለው በማለት እጅግ በጣም ሲያሳስባት የነበረውን ነገር አሁን ላይ ግን ህይወቷን ለማጣት እንትን ብላለች ማለት ነው። ምክንያት ሆናለች። ናሆም እጅግ በጣም ነበር ያዘነው። ምክንያቱም በጣም ይወዳታል፣ ያፈቅራታል። ስለዋሸችው እና መጥፎ ነገሮችን ስላደረገችበት ብቻ ነው እንጂ የተበሳጨው፣ ከእሷ የመራቅም ሆነ ነገሮቹን ለማስተካከል ከአባቱ ጋር ከአቶ ሌይኩን ጋር በመሆን ለማስተካከል እየሞከሩ ነበረ፣ ማለት ነው። ምክንያቱም አቶ ሌይኩን ራሱ ከዚህ በፊት ራሱ ነግሮታል፣ ለናሆም ማለት ነው። ምክንያቱም የልጅህ እናት ነች፣ ለልጅ ሲል ደግሞ እሷ እንክብካቤ ያስፈልጋታል፣ ለእሷ መንከባከብ አለብህ። እንደዚህ መሆን በፍጹም የለብህም። ልጄ፣ ነገሮቹን አስተካክላቸው፣ እሷንም የሚመቻት ቦታ ማድረግ አለብህ፣ በማለት አቶ ሌይኩንም ቤት መከራየት እንደ እንዳለበት እና እንዲሁም ደግሞ አምራንን ማስቀመጥ እንዳለበት ናሆምም እየሄደ እንዲጠይቃት እና እንዲንከባከባት ለልጃቸው ሲሉ ወስነው ነበረ። ግን ደግሞ አምራን በመጨረሻ እዚያ ቤት የገባችውን ነገር ማለት ነው። ናሆሚን አዋርዳለሁ ብላ የራሷ ጉድ ስለወጣ ከዛም ሊያምናት አልቻለም ማለት ነው። ምክንያቱም ያልሆነ ነገር ነው ስታደርግ የነበረችው ማለት ነው። ናሆምን አስቀምጣ እንዲሁም ኤርሚን ስለምትወደው ስለምታፈቅረው ከናሆም እያነሳች ሰዎች እንደውም ለኤርሚ ትሰጠው እንደነበር ብር ትሰጠው እንደነበር እና እሱንም መጠቀሚያ እንዳደረገችው እንግዲህ እውነተውን ትክክለኛውን ነገር ናሆሚ ነግራት ነግራ ነበረ። ከፍለፊቷ ማለት ነው የእሷን ነገር እንደዘገዘገች፣ እሷም ደግሞ የአእምራንን ጉድ ዘግዝጋ ነበረ። ከዚያን ጣር እንግዲህ ተስፋ ቆርጣ ትገኛለች ማለት ነው። ኤርሚም ቀጥታ ወደ ቤት መጥቶ ነበር የልጅን እናት እፈልጋታለሁ፣ ናሆሚን እወዳታለሁ፣ አፈቅራታለሁ ያለ እሷ መኖር አልችልም ብሎ ነበረ ማለት ነው። ስለሚ ግን መታ እጅግ በጣም እንደማትወደው እና ህይወቴን በሙሉ ያመሰቃቀልከው አንተ ነህ፣ አልፈልግህም በማለት እንግዲህ ይህን ነገር ከእሷ ሰምቻለሁ። ስለዚህ መውጣት አለብህ በማለት እንግዲህ አቶ ሌኩንም ተቆጥቶ ከቤት እንዲወጣ አድርጎታል ማለት ነው። ሌላው እንዲይኔ ዳግም ነው ዳግም መጥቷል። ምክንያቱም ከናሆሚ ጋር ተገናኝቷል። ናሆሚ እጅግ በጣም ስለተናደደች ስለተበሳጨች፣ መድኃኒት ለማዋጥ ራሷን ለማጥፋትም አስባ ነበር ማለት ነው። ምክንያቱም ያው አቶ ተሰማ እጅግ በጣም ነበር በልጁ ያዘ ነው በናሆሚ ጉዳይ እጅግ በጣም ማዝኖ ነበር። ምክንያቱም የኔ ልጅ በጣም ሽክፍ ልጅ ነች፣ ስለዚህ እንደዚህ ልታደርግ እንዴት ትችላለች? ጨዋ ነች ብሎ የሚያስባት ልጅ እንደዚህ ሁና ስላያያት ማለት ነው እጅግ በጣም ነበር እያዘነው። ያልጠበቀው ነበረ። በቃ አሁን አረከሽኝ እያለ በጣም ብዙ ነገሮችን ሲላት ነበር። ግን ደግሞ አቶ ሌኩን በጣም ጥሩ ሰው ከመሆናቸው አንጻር ማለት ነው ይብን ራሱ እና ሆሚን የተረዳት አንድና አንድ አቶ ሌኩን ነበረ ማለት ነው። እንደዚህ ሆና ይብን እንኳን እኔ በጣም ምርጥ ልጅና ጨዋ ልጅ እንደሆነች ነው የምረዳው፣ በቃ በአጋጣሚ የተከሰተ ጉዳይ ነው እያለ ሲያወራ ነበረ። እንግዲህ ለዝናሽ ማለት ነው እንደዚሁ ነግሯታል ማለት ነው። እስኪ የራሽን ልጅ እንኳን ተመልከቻት መታ እንኳን ቤቷ የማታድር ልጅ እኮነ ያለች። ስለዚህ ጭራሽ ልጆች እንዳይበላሽው እሷ ትውጣ ምናምን እያልሽ ነገር እንትንት ያለሽ እያለ አቶ ላይኮንም ሲናገር ነበር ማለት ነው። አቶም ወይዘሮ ዝናሽ ብዙ ነገር ስትናገር ነበረ። ያው እሷን እያዩ ልጆች ሊባልጉ ይችላሉ እኔ ሴት ልጅ አለኝ ምናምን ስትል ስትናገር ነበር ማለት ነው። ልጇ ጨዋ እንደሆነች ሁሉ በነገራችን ላይ እንደውም እዚያ ቤት ጨዋ ልታስተምራቸው ትችላለች ብዬ ያስቡት ኑሀሚን ነበር ግን ደግሞ አሁን በኤርሚ ጉዳይ ማለት ነው። ከዚህ በፊት ኤርሚ ጋር በፍቅር ነበሩ ግን አሁንም ኤርሚ ወዳታ ሊያፈቅራታል አልተውሽ አላላትም። እየተከተለ እንግዲህ በሄደችበት እንደሚወዳት እንደሚያፈቅራት፣ አሁንም አባቷንና እሷን ማስተዳደር እንደሚፈልግ ራሱ ይነግራታል። እሷ ግን ተቀባይነት አላደረገችውም። ለምን እንደዚህ ታደርጋለህ? ከናሆም ሌላ ሰው ጎርተህ እንዴት እኔን እንደዚህ ልታደርግ ትችላለህ? ነገ ከነገ ወዲያ አሁን ላይ ሰውን የጎዳው ነገ ከነገ ወዲያ እኔንም፣ ትጎዳኛለህ ይኸው አሁን የሚጎርተኛል በማለት እንግዲህ ብሏል። ግን ደግሞ ከዳግም ጋር ሲያገያት እንግዲህ ዳግምን ያገኘችው ኑሀሚን ነው። ዳግም ደግሞ የወይዘሮ ዝናሽ ልጅ ነው ማለት ነው። ወይዘሮ ዝናሽ እንግዲህ ሚስጥሬል ማንም እንዲሰማ አልፈልግም እያለች እንግዲህ ያው ኑሀሚንም ስትናገራት ነበር። ግን ደግሞ የራሷ ልጇ ዳግም ደውሎላታል ወደ አዲስ ወደ አዲስ አበባ እንደመጣ አባቱ እንደታሰረ ስለዚህ ከአንቺ ጋር ነው የምመጣው ብሎ ደውሎላታል ማለት ነው። እና ወይዘሮ ዝናሽ እጅግ በጣም ነበር የተናደደችው ማለት ነው። በቃ ነገሮቹ በሙሉ ሚስጥሯ የሚወጣባት ነው የሆነው ማለት ነው። ምክንያቱም እሱ ከመጣ የሷ ልጅ እንደሆነ ይታወቃል። በቃ ከዚያ አቶ ለይኩን ደግሞ ምን እንደሚያደርግ እንግዲህ አስቡት። በተለይ ሴት ልጅ ሆናቸው የሆነ ሚስጥር ተደብቆ ምናምን በወንድ እንኳን ትንሽ ያምራል፣ በነገራችን ላይ እና እሷ በፊቱኑ ማሳወቅ ነበረባት። በእርግጠኝነት ማለት ነው። እንግዲህ በፊት ነው የወለደችው ብዬ ነው የማስበው። መቼም አቶ ሌክኑን አገብታ ምናምን ነገር በማል መቼም ልጅ አትወልድም። እንግዲህ እዚ ቤት እየኖረች እንዴት ልትወልድ ትችላለች? ስለዚህ መጀመሪያ የመጀመሪያ ልጇ ሊሆን ይችላል ማለት ነው። ሚስጥሯን እንግዲህ ለራሷ አምቃ ለብዙ ዓመታት እንደያዘችው ነው እንትን የሚለው ስለዚህ አቶ ላይኩንም በእርግጥ በጣም ክፉ ሰው አይደለም። ምንም ሊላት አይችልም። ለምን በመጀመሪያ እውነቱን አልነገርሽኝም እንጂ ለምን ልጅ ነበረች ምናምን ብሎ የእሷን ትዳር የሚፈርስበት አጋጣሚም ሊኖር አይችልም። ግን እሷ ይሄ እውነት እንዳይወጣ በጣም እየታገለች ትገኛለች ማለት ነው። ግን ደግሞ ዳግም ወስኖ ነው የመጣው። ምክንያቱም አስቀድሜ የደወልኩልሽ እንዳደነግጭ ብዬ ነው እናቴ። ስለዚህ ያው ይህ ሰውዬም በጣም ሀብታም እንደሆነ አቃለሁኝ ስለዚህ፣ ቤቱ ደግሞ ተሎ የሚታወቅ ነው። በማለት እንግዲህ ሲናገር ነበረ ማለት ነው። ያ ማለት እንግዲህ የአቶ ላይኩን ቤት ታዋቂ ነው፣ ሀብታም ናቸው በቀላሉ ማግኘት ይችላለሁ፣ አይመጣም ብለሽ አታስቢ ብሏታል ማለት ነው። እና ኑሀሚን ጋር የተገናኘ ሰዓት እንግዲህ ኑሀሚን መድኃኒቱን እንዳትውጥ አድርጓታል ማለት ነው። ለምንድን ነው እንደዚህ የምታደርጊው እያለ ኑሀሚንን ሲያጽናናት ነበረ። ሲቀጥል ደግሞ ኤርሚ መቶ ነበር። አንተ ማን ስለሆንክ ነው ለእሷ የምታያዝ ነው እያለ ሲለ እንትን ነበር። ግን ሁለታቸው ለመግባባት አልቻሉም። ግን እኔ በመሀል እስኪ ልግባና ራሷን እኮ ልታጠፋ ነበር። ይህ ሁሉ መድኃኒት ይሁን እንኳን ልትውጥ ነበር ምን ሆኖ ነው፣ እኔ ሌላ ነገር አይደለም እያለ ኤርሚ ሲናገረው ነበር። ከዛ ጭራሽ ኤርሚ ዳግምን ራሱ ሊጣለው ነበረ፣ ግን ያው ለሱ እንዳደረገለት እና እንግዲህ ናዋሚንም እንደጠበቀለት ነግሮታል ማለት ነው። እና ኤርሚ ተረድቶታል። በቃ ሁሉን ነገር እንርሰው እና በፍቅር አብረን እንኖር እያላት ነበረ። እሷ ግን አሁንም አልፈልግም ነው የምትለው ማለት ነው። ግን በመጨረሻ ደስ የሚለው ነገር አቶ ተሰማ አሁን ላይ ማለት ነው ናዋሚን ይቅርታ አድርጎላታል ላደረገችው ነገር በስህተት ነው ብላ ማለት ነው። እንዲሁም አቶ ላይኩን ይቺ ልጅ የሆነ ነገር ከምት ነው። አሁን ደግሞ ራሷን ልታጠፋ ስትል በጣም መድኃኒት ለመውሰድ ስትል ሰው ነው ያዳናት። እባክህን በማለት እንግዲህ አቶ ተሰማን በመለመን እና ነገሮችን በማስረዳት እኔ ክፉ ነገር እንዲገጥማትማ ልጄ ነች አልፈልግም፣ እንዴት ብዬ እጨክናለሁ? በማለት እንግዲህ ያው አቶ ተሰማ እና እንዲሁም ደግሞ ኑሀሚን ታርቀዋል፣ አንድ ሆነዋል ማለት ነው። ሲታረቁ ኤደን እጅግ በጣም ነበር የተናደደችው። ደግሞ ራሷን ልታጠፋ ነበር ውይ፣ እሷ መቼ ራሷን ታጠፋለች፣ ሰውን ታጠፋለች እንጂ እያለች ስትናገር ነበር። ልክ እንደ ዝናሽ እየዝናሽ ታናሽ እህት ነው ምላት ወይም የእሷ ልጅ መሆን ትችላለች። ለነገሩ ወይዘሮ ገነትም እንደዚው ክፉ ናቸው ማለት ነው። ብቻ ግን ለወይዘሮ ዝናሽ ሄዳ ናሆም የራሷን ልታጠፋ ነበር እንደዚህ እንደዚህ ተፈጥሮ ምናምን ብላ ወሬዋን ስትነፋ ነበረ እና ምን ይመስልሻል? እሷ ከምታጠፋ ራሷ እኛ ብናጠፋት ምናምን ብላ ቀጥታ እህቷን ስትናገር ነበር። እህትሽ ነው እንዴ? እንደዚህ የምናደርጋት እንዴ ነው የምታስበው? ምናምን ብላ እንግዲህ ወይዘሮ ዝናሽ ለለቱ ተመነጫጭቃ አመነጫጭቃታለች። ግን ደግሞ ዞሮ ለስታ ይቺ ወካባ የተናገረችው ትክክል ሳይሆን አይቀርም። ስለዚህ ናሆሚን የኔ ሚስጥር ሳታወጣብኝ እሷን የግድ ማጥፋት አለብኝ ብላ ስትናገር ነበር ማለት ነው። ግን ደግሞ ሚስጥሯ የገንዛ ልጁ ራሱ ሊያወጠው ቀጥታ ቤት ድረስ እየመጣላት መሆኑን አላወቃቸውም። እንግዲህ በእርግጥ ነግሯታል፣ ግን ደግሞ አላመነችም አላማነችም ማለት ይቻላል ማለት ነው እና ያ ይሄን ነገር ነው እንግዲህ ወይዘሮ ዝናሽ ያሰበችው እንግዲህ ከናሆሚን ለማጥፋት ግን ከናሆሚ ራስ ለምንድ ነው የማይወርዱት ሁሉም ናሆሚን ለማጥቃት እና እሷን ለመጣል ነው ሁሉም ሰው የሚሮጠው ኔ በጣም የሚገርም በተለይ ኤደን ወይኔ በጣም ሀይለኛ ልጅነች ማለት ነው ግን ደግሞ የኤርሚዝ ዝም አይላትም በእርግጠኝነት ማለት ነው በርቀትም ሆኖ ይጠብቃታል ብዬ አስባለሁ ሌላው እንግዲህ አምራን ነች አምራን ይህ ሁሉ ነገር ስታደርግ የነበረው እንግዲህ ናሆም በህልሙ ነው ማለት ነው ሲነቃ ግን በህልሙ እንደሆነ ነው የተረዳው። ግን አሁን ላይ ውሳኔው በጣም አሪፍ ነው የሚሆነው ምክንያቱም ይቀበላታል፣ አምራንን ይቅርታ ያደርግላታል። አብሮ በፍቅር በትዳር የሚቀጥሉ ይመስለኛል፣ በእርግጠኝነት ማለት ነው። እና እንደዚያ የሚቀጥል ይመስለኛል። ዳግም ደግሞ ስለ ናሆሚ ውበት ምናምን ሲናገር ነበር። በጣም ነው የምታምረው ምናምን እያለ ስለ ውበቷ ሲያደንቅ ነበር። ግን ደግሞ ኤርሚ አይለቀውም ማለት ነው እና እንግዲህ ቀጣይ ምን ሊፈጠር ይችላል የሚለውን አብረን የምናይ ይሆናል ማለት ነው። ውዴ ቻናል የተከታታዮች የቤተሰቦች ብያላችሁበት፣ ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነበር። ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።